ጤና ይስጥልኝ! ይህ ሰበር ዜና ሚዲያ ነው። ሰላምታችን በያላችሁበት ይድረስ እያል አርእስተ ዜናዎቹን እናስቀድማለን። አብራችሁን ቆዩ። የኤርትራው የማስታወቂያ ሚኒስቴር አቶ የማነ ገብረ መስቀል በኢትዮጵያ ላይ በርካታ ክሶችና ትችቶችን ሰንዝረዋል። በዝርዝራችን ትሰሙታላችሁ! በአፍሪካ ቀንድና በቀይ ባህር ቀጣና ግብፅ የበላይነቷን ለማስጠበቅ በጂኦፖለቲካዊ ወታደራዊና ፖለቲካዊ ጣልቃ ገብነት ላይ ስታተኩር ኢትዮጵያ በዚህ በተቃራኒ ቆማለች ሲል አንድ ትንታኔ ይገልጻል። አብራችሁን ስትቆዩ ትንታኔውን የምትሰሙት ይሆናል። በሌተናል ጀነራል ታደሰ ወረደ የሚመራው የክልሉ ጊዜያዊ አስተዳደር ትላንት ባወጣው መግለጫ የትግራይ ሕዝብ ባለፉት መቶ ዓመታት ተደጋጋሚ የወረራ ጦርነቶችን ማስተናገዱን ተከትሎ ሕዝቡ በሕዝቡና በንብረቱ ላይ ከፍተኛ ኪሳራ እንደደረሰ ይታወቃል ካለ በኋላ ነጋዴዎችን አስጠንቅቋል። እርምጃም እንደሚወስድ ገልጿል። በምን ምክንያት ነው? ዝርዝር አለ። ከትግራይ ጦር አዛዦች መካከል አንዱ የሆኑት ጀነራል ምግበይ ኃይለ በትላንትና ሁለት የምዕራብ ግንባር የሰራዊት አዛዦችን ሰብስበው እንደነበር ተሰምቷል። በስብሰባቸውም ስለ ኤርትራና ስለ ነፃ መሬት ወይም ሀራ መሬት ስለሚለው ታጣቂ ቡድን የተናገሩት ነገር አለ፤ እናሰማችኋለን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እና ላይክ ታደርጉ ዘንድ እየጋበዝ ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። እንኳን ደስ አላችሁ የመጀመሪያ ዙሪያ የማስታወቂያ ዋጋ ከ30% ቅናሽ ጋር በመሃል ፒያሳ አራዳና ወዳጅነት ፓርክ ፊት ለፊት ለሽያጭ አቅርበናል። ከ15 ዓመት በላይ በዘርፉ ትልቅ ልምድ ያካበተው ሜሪት ፕሮፐርቲ ቀድሞው ለሚመዘገበው ያሰዎች ብቻ በተደረገው ቅናሽ ማለትም፣ ባለ 2 መኝታ በ720 ሺ ብር፣ ባለ 3 መኝታ በ1 ሚሊዮን ብር በ10% ቅድመ ክፍያ እስከ 25 ዓመት ከሚቆይ 60% የባንክ ብድር ጋር አቅርበንልዎታል። ምን ይሄ ብቻ በልዩነት ለሃደም ቻችን ታላቅ ቅናሽና በቤተሰብ አለያም በቡድን ሆነው ለሚገዙ ደንበኞቻችን ልዩ የቤተሰብ ቅናሽ አቅርበናል። ፈጥነው ይመዝገቡና ከባላህዮቹ አንዱ ይሆኑ። ታዲያ ምን ይጠብቃሉ? አሁኑኑ በ0939 0489 ላይ ይደውሉ። የአፍሪካ ቀንድና በቀይ ባህር ቀጣና ግብፅ የበላይነቷን ለማስጠበቅ በጂኦ ፖለቲካዊ ወታደራዊና ፖለቲካዊ ጣልቃ ገብነት ላይ ስታተኩር፣ ኢትዮጵያ በበኩሏ በጂኦ ኢኮኖሚያዊ በልማት ኮሪደሮችና በግንኙነት ላይ ያተኮረ አዲስ አካሄድ የተከተለች መሆኑን አንድ ትንታኔ አመላከተ። በተመራማሪው ኑርየ ያሲን የቀረበው ይህ ትንታኔ የሁለቱን ሀገራት ፍጹም ተቃራኒ ስትራቴጂካዊ ተናትና በተመራማሪው እይታ የታላቁ የኢትዮጵያ ሕዳሴ የግድብ መገንባት የግብፅን የ ቆይ አባይን የበላይነት ያቆመ ሲሆን ግብጽ ይህንን አዲስ እውነታ ለመቀበል ፈቃደኛ አልሆነችም ብሏ። በምላሹም ግብጽ የሚከተሉትን እርምጃዎች እየወሰደች ነው ብሏ። ቀይ ባህርን ባለድርሻና ባለድርሻ ያልሆኑ በማለት በመክፈል ኢትዮጵያን ከቀጣናዊ የጸጥታ መዋቅር ለማስወጣት ትጥራለች። በኢትዮጵያ ዙሪያ ባሉ የአፍሪካ የቀይ ባህር ዳርቻዎች ላይ ወታደራዊና ሎጂስቲካዊ መሰረቶችን በመገንባት የኢትዮጵያን የንግድ ኃይልና የዲጂታል መስመሮችን ለመቁረጥ እና ለመቆጣጠር ትሰራለች። በኢትዮጵያ እና በባህር ዳርቻ ሀገራት መካከል ሽብልቅ ለመንዳት ትሞክራለች። ዓላማውም የአስመራ የሶስትዮሽ ስምምነት እንዳግን በማንቀሳቀስ ኢትዮጵያን ከሁሉም አቅጣጫ ለመክበብ የሚያስችል ቅንጅት መፍጠር ነው ብሏል ትንታኔው። ኢትዮጵያ የምትከተለው አካሄድ የተለየ መሆኑንም ይጠቅሳል። ኢትዮጵያ ከጎረቤት ሀገራት ሶማሊያን ጨምሮ በኢጋድ እና በአፍሪካ ህብረት መድረኮች በኩል ትብብር ታስቀምጣለች። በኤርትራ ቅስቀሳዎች ፊት ኢትዮጵያ ራስን የመግዛት እና ውጥረት የማርገብ ፖሊሲ እንደምትከ መከተልም ገልጿል። ኢትዮጵያ የባህር በር ብታጣም የቀጣናው ጸጥታ የማይነጣጠል እንደሆነ ታምናለች። ይህ ማለት የባህር ዳርቻ ሀገራት ጸጥታ የሌሎች የባህር በር የሌላቸው ሀገራት ጸጥታ አደጋ ላይ በሚጥል መልኩ ሊረጋገጥ አይችልም የሚል መርህት አራምዳለች ይችላል ትንታኔው ሲያጠቃልልም የአፍሪካ ቀንድ ለግብጽ ብቸኛ ፍላጎት ሊገዛ አይችልም ያለ ሲሆን ዓለም አቀፉ ማህበረሰብ የኢትዮጵያን ተጋላጭነት እንዲረዳና ግብጽና ኤርትራ ቀጣናውን የሚበታትን የተሳሳተ ስትራቴጂ እንዲያቆሙ ማበረታታት እንዳለባት አሳስቧል። በሌተናል ጀነራል ታደሰ ወረደ የሚመራው የክልሉ ጊዜያዊ አስተዳደር ትላንት ባወጣው መግለጫ የትግራይ ህዝብ ባለፉት መቶ ዓመታት ተደጋጋሚ የወረራ ጦርነቶችን ማስተናገዱን ተከትሎ ህዝቡ በህዝቡና በንብረቱ ላይ ከፍተኛ ኪሳራ እንደደረሰበት ይታወቃል ካለ በኋላ በእነዚህም ህዝቡ ለማህበራዊ ለኢኮኖሚያዊ፣ ስነ ልቦናዊና ለሌሎችም ቀውሶች መዳረጉን አውስቷል። በእነዚህም ወቅቶች ውስጣዊ ችግሮችም ሲያጋጥሙ ማየት የተለመደ መሆኑን የጠቀሰው መግለጫው ከቅርብ ጊዜ ወዲህ በአንዳንድ ነጋዴዎች እየተፈጠረ ያለውን ጉዳይ እንደ ምሳሌ አንስቷል። ጨምሮም ለሁሉም በክልሉ የሚገኙ የመንግስት ሰራተኞች ገና ያልተዳረሰውን የደሞዝ ማስተካከያ እንደ ሰበብ በመቁጠርና መሰረት የሌለው የጦር ወሬዎችን በማሰራጨት ከህዝብ ይልቅ የግል ጥቅማቸውን የሚያሳድዱ ነጋዴዎች እየታዩ ነው ያለው መግለጫው፣ እነዚህ ነጋዴዎች እየተጋነነ የዋጋ ጭማሪ በማድረግና መሰረታዊ ሸቀጦችን በመደበቅ ላይ እንደሚገኙም አስረድተዋል። ይህ ደግሞ ህዝቡ ወደ ከፋና ውስብ ስብ ቀውስ ውስጥ እንዲገባ የሚያደርግ መሆኑን ገልጾ ችግሩን ለመቅረፍ እርምጃ ለመውሰድ የመወሰኑን አስታውቋ በመሆኑም ግልጽ የሆነ የንግድ ቁጥጥር ስራ ተግባራዊ እንደሚያደርግና በተለይ ሐሰተኛ የጦርነት ወሬዎችን በሚያዛምቱ ነጋዴዎች ላይ ንብረታቸውን እስከ መውረስ የሚደርስ እርምጃ እንደሚወስድ አስጠንቅቋል። አንዳንድ ነጋዴዎች በትግራይ ውስጥ ያለውን የገበያ ሁኔታ እንደፈለጉት እየሄዱበት ነው ያለው መግለጫው፣ ሁኔታው በዚህ ከቀጠለ አደጋው ከባድ እንደሚሆንም አስታውቋል። በዚህ ጉዳይ ላይ የወሰደውን የዲሲፕሊን እርምጃ በተመለከተ ለሕዝብ ወቅታዊ መረጃ እንደሚሰጥም ጨምሮ ገልጿል። የኤርትራዊ ማስታወቂያ ሚኒስቴር አቶ የማነ ገብረ መስቀል የኢትዮጵያ ገዢ ፓርቲ ያለፉትን ሁለት ዓመታት በኤርትራ ላይ ያልተገባ ጦርነት ለመቀስቀስ ሲጥር ቆይቷል ሲሉ ከሰሱ። ሚኒስቴሩ አክለውም አዲስ አበባ የድሮውን የጦርነት ትርክት በአዲስ መልክ በማሻገር ተጎጂ መስላ ለመታየት እየሞከረች ነው ብለዋል። አቶ የማነ እንዳሉት የአዲስ አበባ ባለስልጣናት የባህር በርን በኃይል የማግኘትና በቀይ ባህር ተጽዕኖን የማስፋፋት ቀስቃሽ ንግግሮችን በቅርቡ ቀንሰዋል። ይህንንም ያደረጉት ንግግሮቹ የሀገር ውስጥም ሆነ የዓለም አቀፍ ድጋፍ እንዳላገኙ በመረዳት ነው ብለዋል። ይሁን እንጂ ሚኒስቴሩ አጽንኦት የሰጡት ይህ ንግግር መቀነስ ፖሊሲን መከለስ ሳይሆን ለወደፊት ጦርነት ራስን የመከላከል ሽፋን ለመስጠት የሚደረግ ስልታዊ እንቅስቃሴ መሆኑ ነው። በተጨማሪም የኢትዮጵያ የውጭ ጉዳይ ሚኒስቴር በቅርቡ በአዲስ አበባ በተካሄደ የውጭ ፖሊሲ መድረክ ላይ ኤርትራ ኢትዮጵያን እያተራመሰች ነው ማለታቸው ምንም አይነት ተጨባጭ መሰረት የሌለው ሲል አጣጥሎታል። እንደ አቶ የማነም ገለጻ ይህ ንግግር የግጭቱን ስርዓት መነሻ ከራሷ ከኢትዮጵያ የመነጨ መሆኑን የሚያሳዩ ታሪካዊ እውነታዎችን ለመጋፈጥ ያለመቻልን ያሳያ። አቶ የማነ ኤርትራ ለብዙ አስርት ዓመታት በኢትዮጵያ መስፋፋት ፖሊሲ የተጎዳች ሀገር መሆኗን ገልጸዋል። ከፌዴሬሽኑ መፍረስና ከኤርትራ በግዳጅ መጠቅለል ጀምሮ እስከ 1998 ዓ ም ጦርነት ድረስ ይህ መቀጠሉን ተናግረዋል። ሚኒስቴሩ የቀድሞው የኢትዮጵያ ባለስልጣናት ጦርነቱ ከባድመ አልፎ የአሰብን ወደብ ለመያዝ ያለመ እንደነበር በወቅቱ ማናቸውንም ንግግራቸው ጠቅሰዋ ኤርትራ ኢትዮጵያን የማተራመስ ዶክትሬት አላት የሚለውን የአዲስ አበባ ንክስ የማይመስል ሲሉ የገለጹት አቶ ይማነ በአብዛኛው ክልሎቿ ሰፊ ግዛት እያስተናገደች ያለች ሀገር ኢትዮጵያ ቀውሷን ውስን ሀብት ባላት ትንሽ ሀገር ኤርትራ ላይ ማላከክ አትችልም ብለዋል። ሚኒስቴሩ ሲያጠቃልሉም የኢትዮጵያ ባለስልጣናት የኤርትራን ኢኮኖሚ ለማሳነስ ይሞክራሉ ብለዋል። አክለውም ኢትዮጵያ ከ84 ቢሊዮን ዶላር በላይ የዓለም አቀፍ እርዳታ ብታገኝም ከ21 ሚሊዮን በላይ ህዝብ አስቸኳይ ሰብአዊ እርዳታ በሚፈልግባት ከፍተኛ የድህነት ደረጃ ላይ እንደምትገኝና በገዢው ፖሊሲ ምክንያት የውስጥ ክፍሎች እየሰፉ መጥተዋል ሲሉ ተችተዋል። ከትግራይ ጦር አዛዦች መካከል አንዱ የሆኑት ጄኔራል ምግቤ ኃይለ በትላንትና ሁለት የምዕራብ ግንባር የሰራዊት አዛዦችን ሰብስበው እንደነበር ተሰምቷል። ጄኔራል ምግቤ በዚህ ስብሰባ ላይ ሻቢያና እናምነው ማለታቸው ተዘግበዋል። በዚህ ወታደራዊ ስብሰባ የህወሓት አርሚ 13 አርሚ 17 ና አርሚ 11 ከኮር በላይ ና የኮር አዛዦች መገኘታቸው ታውቋል። በስብሰባው ላይ ጄኔራሉ በአፋር የመሸጉት የሐራ መሬት ታጣቂዎች እኛን ሊያጠፉ የተነሱ ናቸውና ጠላቶቻችን ናቸው ሲሉ መናገራቸውን ዘ

ከዚህ በተጨማሪ ከሻቢያ ጋር የተጣመርነው ለፖለቲካ እንጂ አምንነው አይደለም ብለዋል። በስብሰባው ከተሳተፉት መካከል አንድ ከፍተኛ የኮር አዛዥ እኛን የሚበላን ሀራ መሬት አይደለም በነፃ መሬት ያለው ኃይልኛን ከመብላቱ በፊት የትግራይ ህዝብ ያጠፋናልና መፍትሄ እንፈልግ ማለታቸው ተጠቅሷል። ስብሰባው ባለመግባባት የተጠናቀቀ ነበር ያለው ዘገባው ጄኔራል ምግበይ ስብሰባውን አቋርጠ መውጣታቸው ተገልጿል። ዘገባው የሉዓላዊ ሚዲያ ነው። ውህድ አድማ የተመልካቾቻችን ለሳቱ ያዝ ናቸው አጫጭር መረጃዎችን ይመስሉ ነበር። ከሰዓታት በኋላ በሌላ መረጃ እስከምንገናኝ ድረስ ቸርንቆ